የክልሉን ዘላቂ ሰላም ለማስፈን መተማመን እና አብሮነትን ሊያመጣ የሚችለውን ባህላዊ የሽምግልና ስርዓት ማጠናከር እንደሚገባ የአማራ ክልል ባህልና ቱሪዝም ቢሮ አሳሰበ። በአማራ ክልል የሽምግልና መማክርት የምስረታ ማብሰሪያ ጉባኤ ተካሂዷል። አማረ ሊቁ ተጨማሪ ዘገባ አለው። በክልሉ ከሚገኙ 22 ዞኖች የተመረጡ የሀገር ሽማግሌዎች የተካተቱበት ክልላዊ የሽምግልና መማክርት ተመስርቷል። የሽማግሌዎች መማክርት መመስረት ሀገር በቀል የሽምግልና ስርዓቶች ለዘላቂ ሰላም ግንባታ ያላቸውን ዋስትና ከፍ የሚያደርግና እሴቶችን ለማዳበር የሚኖረው አስተዋጽኦ የላቀ መሆኑም ተገልጿል። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋዬ ክልላዊ መግባባትና አንድነትን ለማጠናከር የሽምግልና መማክርት ጉባኤው መመስረት ወሳኝ መሆኑን ጠቁመው የሽምግልና መማክርቱ ውጤታማ እንዲሆን ሁሉም ሊደግፈው ይገባል ብለዋል። በክልሉ አዎንታዊ ዘላቂ ሰላም ለማስፈን የሚቻለው ግጭቶች በተፈጠሩ ቁጥር በሚወሰዱ ሕግ የማስከበር እርምጃዎች ብቻ ሳይሆን የዜጎች የዕለት ተዕለት ሕይወት ውስጥ መተማመን፣ ትብብርን፣ አብሮነትን የመሳሰሉት እሴቶችን በማጎልበት በኩል ጉልህ ፋይዳ የሚጫወቱት የክልሉ ባህላዊ የሽምግልና ስርዓት ሲጠናከሩ በመሆኑ ሁላችንም እነዚህን ባህላዊ እሴቶቻችንና ሀብቶቻችን በመደገፍ ልንሰራ ይገባል። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪ እና የአማራ ክልል የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ በክልሉ የተከሰተውን ግጭት በዘላቂነት ለመፍታትና አሁን ያለውን አንጻራዊ ሰላም ለማጽናት የሀገር ሽማግሌዎች ከፍተኛ ስራ ይጠበቅባቸዋል ብለዋል። በአማራ ክልል በአሁኑ ጊዜ የሰላም እና መረጋጋት ጮራ ይስተዋላል። ይህ የሰላም እና መረጋጋት ጮራ እንዲስተዋል ደግሞ የሀገር ሽማግሌዎች እና ሃይማኖት አባቶች የተወጡት ሚና ከፍተኛ ነው። ከክልሉ ባህልና እሴቶች ያፈነገጡ የተለያዩ ተግባራት ይስተዋላሉ። ይሄ እንዲስተካከል እንዲታረም ማድረግ ደግሞ የሁላችንም ስራ ቢሆንም ይህ የሽምግልና መማክርቱ ዋና ሚና ይሆናል ብለን እንጠብቃለን። በክልል አቀፉ የሽምግልና መማክርት የምስረታ ማብሰሪያ ጉባኤ ላይ የተገኙት የኢፌዴሪ ባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ በሀገሪቱ ላይ ያሉ ሀገር በቀል እውቀቶችን ለማሳደግ እየተሰራ ነው ብለዋል። የሽምግልና መማክርቱ የተመሰረተበትን ዓላማ እንዲያሳካ ተቋማቸው ድጋፍ እንደሚያደርግም ገልጸዋል። ሚኒስቴር መስሪያ ቤታችን ይህ የሽምግልና ሥርዓት መማክርት ጉባኤ የተመሰረተበትን ዓላማ ከግቡ እንዲመታ አስፈላጊውን ድጋፍ በማድረግ አብሮ የሚሰራ መሆኑን እየገለጽኩ በተለይ የክልሉ ባህልና ቱሪዝም ቢሮ ከወረዳ ጀምሮ በማደራጀት ለዚህ ምስራት ላደረገው አስተዋጽኦ በሚኒስቴር መስሪያ ቤታችንና በራሴ ስም ከፍ ያለ ምስጋና አቀርባለሁ። የሽምግልና መማክርት ጉባኤ ሰብሳቢ መርጌታ ብሩ ዘላለምና የመማክርቱ አባል አለቃ ጥላ ያየ ነው የአባቶቻቸውን ነባር ባህል በማጎልበት በክልሉ የተከሰተውን ግጭት በዘላቂነት ለመፍታትና ና የተሸረሸሩ እሴቶችን ለማስተካከል እንደሚሰሩ ተናግረዋል። ወደፊት ትውልዱ ሰላም ምንድን ነው የሚለውን ነገር እያወቀ ታላላቆቹን እንዲያከብር በሀገሩ ላይ በክልሉ ላይ የተሰነዘረውን ያለመግባባት እንዲፈታ ይሄ ቅድመ ሁኔታ የሚያስቀምጥ አስፈላጊ ከሆነም በመካከል ሊያስታርቅ የሚችል ሽማግሌ ነው እና በዚህ መሰረት ለክልሉ ትልቅ አስተዋጽኦ አለው ያምናለሁ። አሁን ዛሬ በክልል ደረጃ ይሄ መማክርት ጉባኤ መቋቋሙ የእግዚአብሔር ኃይል ተጨምሮበት መፍትሄ ሊመጣ ይችል ይሆናል። በክልል አቀፉ የሽምግልና መማክርት የምስረታ ማብሰሪያ ጉባኤ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞና በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እና ሌሎች ከፍተኛ የስራ ኃላፊዎች የሀገር ሽማግሌዎችና የሃይማኖት አባቶች ተገኝተዋል።